በአፍሪካ እየተፈጠረ ያለው አዲስ ክስተት ዓለምን እያነጋገረ ነው። አፍሪካ የምድርን ቅርጽ ልትቀይር ጉዞዋን ጀምራለች። በምድራችን ታሪክ ውስጥ እንደ ተአምራት የሚታዩ ክስተቶች አሉ። ከነዚህ መካከል አፍሪካን በሁለት የመክፈልና አዲስ ውቅያኖስ የመፍጠር ሂደት በእርግጥም ልብን የሚያርድ ክስተት ነው። ይህ የምድር ቅርጽ ቀያሪ ክስተት በምስራቃዊ አፍሪካ ሪፍት ኢስተርን አፍሪካ ሪፍት መግለጫው ከ22 ሚሊዮን ዓመታት በፊት ተጀምሮ ኢስተርን አፍሪካ ሪፍት ቫሊ መገለጫው ከ22 ሚሊዮን ዓመታት በፊት ተጀምሮ አሁን በፍጥነት እየተሻሻለ ነው። የተአምራት የሚመስል ሂደት የምድራ ሀገራችንን መልክ እንዴት እንደሚቀይር፣ የትኞቹን ሀገራትም እንደሚጠቀሙ፣ የትኞቹንስ እንደሚጎዳ እናም ከመጽሐፍ ቅዱስ ታሪክ ጋር እንዴት እንደሚገናኝ በዚህ ዝግጅት ልንነግራችሁ መተናል። ሰላምን ከጤና ፍቅርን ከበረከት ጋር ተመኘንላችሁ። ሁድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። አዲስ ክስተት ፈንድቷል። እንግዲህ ይህ አዲስ ክስተት ሳይንቲስቶች ያወጡት መረጃ ብቻ ሳይሆን በመረጃና በማስረጃ አስደግፈው አንዳንድ ቪዲዮዎችም ተለቀዋል። ከተለያዩ የሳይንስ ድረ የተደረገ ገጾች ነው ይህንን መረጃዎች ያገኘሁት ማለት ነው ይህ እንግዲህ በጣም እጅግ አስገራሚ ክስተት ሆኖ አግኝቼዋለሁ እንደዚህ በፍጥነት ደግሞ ይከሰታል ብለን አላሰብንም የምርም አፍሪካ ለሁለት እንደምትከፈል እየተነገረ የቆየ ታሪክ ቢሆንም ስለዚህ ወደዚህ መረጃ እናልፋለን ሮማን ጸጋዬ ነኝ ከአክሱም ቲዩብ ቤተሰባችን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ አድርጉና የዶላዋ ምልክት ተጫናችሁ እኛን ተቀላቀሉ ስንል በአክብሮት እንጋብዛችኋለን ሰናይ ቆይታ ይሆንላችሁ ምድር ልብ አላት ስንላችሁ ተረት ነው ልትሉን ትችሉ ይሆናል ይሆናል ነገር ግን ልብ ብቻ ሳይሆን ልቧ ይመታል፣ እንላችኋለን። አፍሪካ የሰው ልጅ መገኛ በአሁን በታላቅ የጂኦሎጂካዊ ለውጥ መድረክ ላይ ትገኛለች። የምስራቃዊ አፍሪካ ሪፍት ስርዓት ከቀይ ባህር እስከ ሞዛምቢክ የሚዘል የሶማሊያና የኑቢያ ቴክኖክ ፕሌቶች በቀጥታ መለያየታቸውን እያሳየ ነው። ይህ ሂደት እንደ ቀይ ባህር ያለው ውቅያኖስ ተፈጥሮን እያመለከተ በሚሊዮን የሚቆጠሩ ዓመታት ውስጥ አፍሪካን በሁለት በመክፈል አዲስ አህጉርን ይፈጥራል። በ205 በኢትዮጵያ የተከፈተው 35 ማይል ርዝመት ያለው ስንጥቅ ይህን አስደን የድንገት ለውጥ የሚያሳይ የመጀመሪያው ምልክት ነበረም። ይህ ክስተት በምድር ውስጥ ያለውን ኃይለኛ እንቅስቃሴ ያሳያል። ከትልልቅ ማግማ እስከ ግርዶሽ የሚደርሱ ኃይሎች አፍሪካን እየቀደዷት ነው። ይህ ሂደት በቀን 08 ሴንቲሜትር ፍጥነት እየተካሄደ ሲሆን ከ5-10 ሚሊዮን ዓመታት ውስጥ አዲስ ውቅያኖስ ይፈጠራል ተብሎ እየተጠበቀ ነበረም። ነገር ግን ጊዜው የፈጠነ ይመስላል። ይህ የምድር ቅርጽ ቀያሪ ክስተት ለብዙ አፍሪካዊ ሀገራት እድልን ይፈጥራል። እንደ ኡጋንዳ ዛምቢ እና እንደ ሀገራችን ኢትዮጵያ ያሉ የባህር ተሻጋሪ ያልሆኑ ሀገራት በዚህ ለውጥ ባህር ዳርቻ ሊኖራቸው ይችላል። ይህም የንግድ፣ የቱሪዝምና የባህር ሀብት ተጠቃሚነትን መንገዶች ይከፍታሉ። አዲሱ ውቅያኖስ የአሳ ሀብት፣ የባህር ትራንስፖርት እና የኢኮኖሚ እድገት እድሎችን ያመጣል። ለምሳሌ ኢትዮጵያ በአፋር ክልል ውስጥ ያለውን ሪፍት ተከትሎ የባህር ወደቦችን ልታገኝ ትችላለች። ይህም የንግድ እንቅስቃሴ ሴዎቿን ያበለጽጋል ያሳልጣል። በተጨማሪም እንደ ኬንያ፣ ታንዛኒያ እና ሞዛምቢክ ያሉ ሀገራት አዲስ የባህር ዳርቻዎችን በማግኘት የቱሪዝምና የባህር ኢንዱስትሪዎችን ማሳደግ ይችላሉ። አዲሱ ውቅያኖስ እንደ ቀይ ባህር ያለ የባህር መንገድ በመሆን ዓለም አቀፍ ንግድን ያሳልጣል። ነገር ግን የተአምራት የሚመስል ለውጥ ፈተናዎችንም ያመጣል። አስፈሪ ፈተናዎች፦ የሪፍቱ እንቅስቃሴ በኢትዮጵያ ኬንያና ታንዛኒያ ውስጥ የመሬት መንቀጥቀጥና የእሳተ ገሞራ ፍንዳታዎችን ያስከትላል በአፋር ክልል ያለው የዳባሁ ስንጥቅ ቀደም ሲል በ2005 በቀናት ውስጥ 25 ጫማ ስፋት በመፍጠር ይህንን አደጋ አስደንጋጭ አድርጎ አሳይቷል እንደዚህ ያሉ ክስተቶች ሰዎችን ማፈናቀል መሠረተ ልማቶችን መጉዳትና የኑሮ ውድነትንም ሊያስከትሉ ይችላሉ የሰው ህይወትና ንብረት መጥፋት እንዳለ ሆኖ በተጨማሪም የአየር ንብረት ለውጥ ሊከሰት ይችላል። አዲሱ ውቅያኖስ የባህር ሞገዶችንና የከባቢ አየር ዝውውሮችን በመቀየር የዝናብና የሙቀት ለውጦችን ያመጣል። ይህ በግብርና ላይ ጥገኛ የሆኑ ሀገራትን ደግሞ ሊጎዳ ይችላል። ለምሳሌ ኬንያና ታንዛኒያ በአየር ንብረት መለዋወጥ ምክንያት የምግብ ዋስትና ችግር ሊያጋጥማቸው ይችላል። ይህ ሂደት የምድራችንን ቅርጽ በሚያስደንቅ ሁኔታ ይቀይራል። ከምስራቃዊቷ አፍሪካ ሬፍት ቀ ቀጥሎ ከቀይ ባህር እስከ ኤደን ባህረ ሰላጤ ውሃ በመግባት አዲስ ውቅያኖስ ይፈጥራል። ይህም ሶማሊያ፣ ኤርትራ፣ ጅቡቲና ኢትዮጵያ፣ ኬንያ፣ ታንዛኒያና ሞዛምቢክ ምስራቃዊ ክፍሎችን ያቀፈ አዲስ አህጉር ይፈጠራል። ይህ አዲስ አህጉር ከአፍሪካ ዋና አህጉር ተለይቶ የራሱ ባህር ዳርቻዎችና የጂኦግራፊያዊ መለያዎች ይኖሩታል። የምድር ካርታ እንደገና ይሳላል። አፍሪካ የሁለተኛው ትልቅ አህጉር በሁለት ተከፍሎ አዲስ የውቅያኖስ ተፋሰስንም ይፈጥራል። ይህ ለውጥ የባህር ሞገዶችን፣ የአየር ንብረት አወቃቀሮችን እና የስነ ምህዳር ሚዛንን ይለውጣል። እንደ ሰሃራ በረሃ ያሉ አካባቢዎች እንደገና ለምለም ሊሆኑ ይችላሉ ወይም ደግሞ ሌሎች አካባቢዎች በረሃማ ሊሆኑ ይችላሉ። ይህ ክስተት ከመጽሐፍ ቅዱስ ታሪክ ጋር በምሳሌያዊ መልኩ ሊገናኝ ይችላል። መጽሐፍ ቅዱስ ስለ ታላላቅ የምድር ለውጦች፣ እንደ ታላቁ የውሃ መጥለቅለቅ ከዘፍጥረት ምዕራፍ 7 ከቁጥር 11-12 በሚናገርበት ቃሉ ይህን ሊጠቁመን ይችላል። የአፍሪካ መለያየት ከዚህ ጋር ተመሳሳይነት ያለው ይመስላል። ምክንያቱም የምድር ገጽ ባህሪን በመቀየር አዲስ ውቅያኖስ ይፈጠራልና እንደ ቀይ ባህር መከፈት ወይ ደግሞ መከፈል በዘፀአት ምዕራፍ 14 ከቁጥር 21 እስከ 22 ያለ ተአምራት ምድር እንደ እግዚአብሔር ፈቃድ መለወጧን ያስታውሰናል። ይህ ሂደት እንደ መጽሐፍ ቅዱስ ትርጉም የምድር ተለዋዋጭነትና የፈጣሪን ኃያልነት ያመለክታል። እንደ ኖህ ዘመን ያሉ ታላላቅ ለውጦችን የምድር ታሪክ በተከታታይ መታደሱን ያሳያሉ። የአፍሪካ መለያየት የምድራችንን ተፈጥሯዊ ዑደትና የፈጠራውን ተአምራት የሚያንጸባርቅ ነው። የአፍሪካ መለያየት የምድራችንን ተለዋዋጭ ተፈጥሮ የሚያ ተአምራት ልንለው ከምንችለው በላይ ነው። ይህ ክስተት አዲስ ውቅያኖስ በመፍጠር አፍሪካን ለሁለት ይከፍላታል፣ ሀገራትን ያበለጽጋል። ነገር ግን ደግሞ ታላላቅ ፈተናዎችንም ያመጣል። ከመጽሐፍ ቅዱስ ታሪክ ጋር ስናዛምደው ይህ ለውጥ የምድር ተፈጥሯዊ ዑደትና የፈጠረውን የእግዚአብሔርን ግርማ የሚያንጸባርቅ ነው። እንደ ምድር ተመልካቾችና ነዋሪዎች ይህንን ታላቅ ተአምራት በመገረምና በመደነቅ የምድራችንን ታሪክ ደግሞ መስካሪዎች እኛ ነን። ሳይንቲስቶች አፍሪካን የሰው ልጅ ምጽት ብለው ይጠሯታል። በኢትዮጵያ አፋር ክልል የተገኘችው ሉሲ ከ3.2 ሚሊዮን ዓመታት በፊት የኖረች የሰው ልጅ ቅድማያት የአፍሪካ ልዩነትን ያሳያል። ታዋቂው ተፈጥሯዊ ተመራማሪ ዴቪድ አተንበሮ አፍሪካ የፍጥረታት ሁሉ ማዕከል ናት። የተፈጥሮ ሙዚየም፣ የህይወት መጽሐፍ ብሏታል። እንዲሁም የአፍሪካ ባህሎች ከግብፅ ፒራሚዶች ጀምሮ እስከ የዙሉ ጦረኞች ዳንስ የሰው ልጅ ፈጠራና ጥንካሬ መስክ ናቸው። ሳይንቲስቶች አፍሪካን እንደ ምድር ልብ ይመለከቷታል። የህይወት መጀመሪያ የፈነጠቀባት ቦታ ናት። ምሁራን እንደ መንፈሳዊ መሪዎች አፍሪካን በተለየ መነጽር ይመለከቷታል። የደቡብ አፍሪካ የአፍሪካው መሪ ኔልሰን ማንዴላ አፍሪካ የሰው ልጅ መንፈስ የሚታደስበት መቅደስ ነች ሲሉ ተናግረዋል። እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም አፍሪካን እንደ መንፈሳዊ ማዕከል ትመለከታታለች። በመጽሐፍ ቅዱስ ውስጥ ኢትዮጵያ በመዝሙረ ዳዊት ምዕራፍ 68 ቁጥር 31 ላይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብላ ተጽፋለች። ይህ የአፍሪካ መንፈሳዊ ጥሪና የእግዚአብሔርን ታላቅነት ይመሰክራል። አፍሪካን ስንመለከት የእግዚአብሔር ሀያልነት በግልጽ ይታያል። መጽሐፍ ቅዱስ እንደሚነግረን

የአፍሪካ ተራሮች፣ ወንዞችና የዱር እንስሳት የእግዚአብሔርን ፈጠራ ታላቅነትን ያንጸባርቃሉ። በሐዋርያ ሥራ ምዕራፍ 8 ላይ የኢትዮጵያው ባለሥልጣን በፊልጶስ ተጠምቆ ወደ እግዚአብሔር ቤት ተመልሷል። ይህ የአፍሪካዊ መንፈሳዊ ቅርስና የእግዚአብሔር ቃል ተቀባይነትን ያሳያል። አፍሪካ ለሁለት መሰንጠቅ የእግዚአብሔርን ኃያልነት በተፈጥሮና በመንፈስም የምታሳይ ናት። የአፍሪካ አስፈሪነት በተራሮቿ ብቻ ሳይሆን በህዝቦቿ ጽናት፣ በባህሎቿ ልዩነትና በታሪክ ጥልቀት ይታያል። ከግብፅ ነገስታት እስተ ማንዴላ ትግል አፍሪካ የተቃውሞና የድል ምልክት ናት። የግርማ ሞገስና አስፈሪነቷ የእግዚአብሔር ታላቅነትን ያንጸባርቃል። ምክንያቱም እርሱ ሁሉን በእርሱ በጥበቡ ፈጥሯልና። እንደ መዝሙር ምዕራፍ 19 ቁጥር 1 ላይ እንደተጻፈው ሰማያት የእግዚአብሔርን ክብር ይናገራሉ፣ ጠፈረም እጆቹን ስራ ያሳያሉ። ስለዚህ አፍሪካ ይህንን የእግዚአብሔርን ክብር ልታሳይ ተመርጣለች። አፍሪካ ለሁለት መሰንጠቅ አህጉሩ የሰው ልጅ መገኛ የእግዚአብሔር ፈጠራ መገለጫ መሆኗንም ምስክር ነው። ማይከል ጎርደን በቀላል ቃላት የአፍሪካን ልዩነት ገልጾታል። ሳይንቲስቶች የህይወት መነሻ ብለው አወድሰዋታል። ምሁራን ደግሞ የመንፈስ ማዕከል አድርገው አይተዋታል። ከሁሉም በላይ መጽሐፍ ቅዱስ አፍሪካን እንደ እግዚአብሔር ክብር መገለጫ ያያታል። ዛሬ እንደ አፍሪካ ልጆች ይህንን ቅርስና ማንነት እንድንጠብቅ አደራ አለብን። የኢትዮጵያ ሊቃውንት ከጥንታዊው የግዕዝ ዘመን ጀምሮ አፍሪካን እንደ መንፈሳዊ ማዕከልና የተፈጥሮ ተአምር መገለጫ ይመለከቷታል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ትውፊት መሠረት አፍሪካ በመጽሐፍ ቅዱስ ታሪክ ውስጥ ልዩ ቦታን ትይዛለች። ከታላላቅ ሊቃውንት መካከል ቅዱስ ያሬድ፣ የግዕዝ መዝሙር አባት፣ አፍሪካን የእግዚአብሔር መንግሥት መግቢያ ብሎ በመዝሙሮች ውስጥ ይገልጻታል። ለሁለት መሰንጠቋን የሚለው ሐሳብ ደግሞ ለእነርሱ የአፍሪካ ተፈጥሯዊ ልዩነት፣ ከሰሐራ በረሃ እስከ ናይል ወንዝ፣ መንፈሳዊ ጥልቀቷን ያመለክታል። በተለይ በ17ኛው መቶ ክፍለ ዘመን የኖረው ሊቅ ዘሪያ በፍልስፍናዊ ጽሑፎች ውስጥ አፍሪካ የሰው ልጅ መነሻና የእግዚአብሔር ምስጢር መገለጫ ብሎ ገልጿታል። እሳቸው የአፍሪካን መሰንጠቅ እንደ ተምሳሌ ተጠቅመው የሰው ልጅ ከእግዚአብሔር ጋር ያለውን ግንኙነትና የአህጉሪቱን ተፈጥሯዊ ልዩነትን አገናኝተዋል። ይህ መሰንጠቅ ለነዚህ ቅዱሳን የአፍሪካን ታላቅነትና ተግዳሮቶቿን ደግሞ በአንድ ላይ ያጣመረ ነው። የኢትዮጵያ ሊቃውንት የአፍሪካን ለሁለት መሰንጠቅ በትራጀዲ ምንጽር ይተነትኑታል። በአንድ በኩል አፍሪካ የሰው ልጅ መነሻ ናት፣ የተፈጥሮ ውበት መገለጫና የእግዚአብሔር የፈጠራ መስታወት፣ በሌላ በኩል ደግሞ የቅኝ ግዛት የባርነትና የዘመናዊ ፈተናዎች መከራ የተጋረጠባት ናት። ይህ ትራጂዲ ለሊቃውንቱ የአፍሪካ መንፈሳዊ ጥንካሬን የሚያጎላ ነው። ለምሳሌ በ19ኛው መቶ ክፍለ ዘመን የኖረው ሊቅ አባ ገሪማ በጽሑፎች ውስጥ የአፍሪካ መሰንጠቅ ከመጽሐፍ ቅዱስ ታሪክ ጋር አገናኝተውታል። እርሳቸው መዝሙረ ዳዊት ምዕራፍ 68 ቁጥር 31 ጠቅሰው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች በማለት አፍሪካ በመከራዋ መሀል እንኳን የእግዚአብሔርን ተስፋ ትይዛለች ብሏል። ይህ አንጠልጣይ ነው። አፍሪካ እንደተሰባበረ መስታወት ይታያል መልኳ፣ በታላቅነቷ ተሰብራ፣ በተግዳሮቶቿ ደግሞ የተሰነጠቀች። የኢትዮጵያ ሊቃውንት የአፍሪካን መሰንጠቅ እንደ ተስፋ ምንጭ ይመለከቱታል። በተለይ ቅዱስ ፍሬምናጦስ የአራተኛው መቶ ክፍለ ዘመን ኢትዮጵያዊው ቅዱስ አፍሪካን የእግዚአብሔር ቃል መብራት ብሎ ጠርቷታል። እሳቸው የእግዚአብሔርን ቤተ ክርስቲያን መሰረት በማጽናት አፍሪካ በመንፈሳዊ ተልኳ እንደምትዋሃድ ተንብየዋል። ይህ ተስፋ በሐዋርያት ላይ ምዕራፍ ስምንት ላይ ተጠቅሷል። የኢትዮጵያዊ ባለሥልጣን በፊሊፖስ ተጠምቆ ወደ እግዚአብሔር መመለሱንም ያስታውሰናል። ለሊቃውንት ይህ የአፍሪካ መንፈሳዊ ጥሪና የእግዚአብሔርን ታላቅነት የሚመሰክር ነው። በዘመናዊው ዘመን እንዳባ ገሪማ ያሉ ሊቃውንት የአፍሪካን መሰንጠቅ ከአህጉሪቱ ጽናት ጋር ያያይዙታል። እነርሱ እንደሚናገሩት አፍሪካ በተግዳሮቶች ተሰንጥቃለች፣ ነገር ግን በተስፋና በእምነት ትጠነክራለች። ይህ ትራጀዲ እና ልብ አንጠልጣይ የሆነ እውነተኛ ታሪክ ደግሞ የአፍሪካን ልብ የሚነካ ነው። ቁስልና ፈውስ መከራና ድል የኢትዮጵያ ሊቃውንት አፍሪካን እንደ ሁለት መሰጠቅ ይመለከቷታል የተፈጥሮ እና የመንፈስ ታላቅነት የታሪክ ተግዳሮቶች ቆሰል ይህ ደግሞ የአፍሪካ ለሁለት መሰንጠቅ እንደ ልብ አንጠልጣይ የአፍሪካን ጽናት የኢትዮጵያን መንፈሳዊ ቅርጽና የእግዚአብሔርን ታላቅነት የሚያንጸባርቅ ነው። እንደ መዝሙር ምዕራፍ 19 ቁጥር 1 ላይ ሰማያት የእግዚአብሔርን ክብር ይናገራሉ እንደተባለ፣ አፍሪካ ይህንን ክብር በየመልክዓ ምድሯ ታውጣዋለች። ዛሬ የሊቃውንት ጥሪ ይኖረናል። የአፍሪካን ቅርስ ለመጠበቅ ተስፋዋን ለማስፋት፣ እናም ታሪኳን ለዓለም ለመናገር አፍሪካ በመሰንጠቋ፣ በቆስሏና በድሏ የሰው ልጅ ልቦስ